በጣም ጠንካራ በጣም ታታሪ ናት ግን እንደዛ ለፍታ ደክማ ደግሞ አሁን ሂደህ ስታያት የከተማ ሰው ነው የሚመስለው እያሉ ነበር ምንድን ነው ምክንያቱ እስኪ ንገሩ ይህ እንግዲህ ራሴን የመቆጣጠር ገና ገንዘብ አገኛለሁ ብዬና ለፍቼ ህን ነው አለሁ ብዬ ራሴ መጣል የለብኝም ባለኝ አቅም ነገር ራሴ መንከባከብ አለብኝ መስራት ያለብኝ መስራት ያለብኝ መስራት ነው። ራሴን ደሞ የምቆጣጠርበትን ነገር እንዳልንገላታ አልወጉ እንዳልሆን ራሴ ማወል ልብስ የማጠብ ሰውነቴን መጸዳዳት። ለምን እንኖር ብለን የምንለፈው አምሮ አምሮብን እንድንኖር። ትክክል ነው። ሰው ለፍቶ ለፍቶ ደሞ ለራሱ ካልሆነ ምን ያደርጋል? በጣም ትክክል ነው። ምንድነው ይሄን ያነሳሁት፣ ብዙ ጊዜ እንኳን ገጠር ከተማ፣ በተለይ ሴት ልጅ ትዳር ከያዘች ከወለደች፣ ምን ካለች በቃ ራስን ይመጣል። በዚህ ምክንያትም አንዳንድ ትዳሮች? ትዳሮችም ችግር ውስጥ ሲገቡ የተለያዩ ሀሳቦች ሲሰጡ እናያለን። እና ይሄ በዚህ ልክ እንግዲህ በገጠር ስራ በጣም አድካሚ በሆነበት ታታሪ ሰራተኛ ሆኖ ሲለፉ ሲደክሙ እየኖሩ ለራስ ቦታ መስጠት ደግሞ ትልቅ ነገር ነው እና የገጠሮቹ ብቻም ሳይሆን የከተማዎቹ ራሱ ከዚህ ብዙ ተፈጥሮ ነው። የተፈጥሮ ጉዳይ ማለት ራስን መንከባከባ። አሁን እንግዲህ ጠንካራ ሰው ራሱን የማይጥል ራስን ራስን እኮ የሚቀሰቅስህ ሰው መክሮት አይደለም ትክክል ሰው ደግሞ ለራሱ መሆን ካልቻለ ያው ለሰው የማይሆን በለኝ ለራሱ እንደ ለራሱን አልተንከባከበ መጀመሪያ ራስ ይቀድማል። ሰይድ ነው ያልሽኝ አ ባለቤትሽ የሚወደው ምግብ ምንድን ነው? ያው ሽናኔ ያለ ነው እና ምግብ እየሰራ ስለሆነ ስለ ምግብ ልናወራ ነው። ያው የተገኘው ነው የተገኘው ባለቤት አጃ እናመርታለን። ዳቦ እንጋግራለን። ቂጣ እንጋግራለን። ወተት አናጣም። ወተት እንጠቀማለን። ይኸው እንደምታየው ደግሞ ቀፎች አሉና አልፎ አልፎ በሚገኝ ሰዓት እሱ እንጠቀማል። አንቺስ የምግብ ምርጫ አለሽ? እንደው በተለየ ሁኔታ ልጅ ሆነሽ በተለይ እናት ስታዘጋጅ እናቴ ዛሬ ይሄን በሰራችልኝ፣ ይሄ ምግብ በበላን ብለሽ እንዴ፣ እንላለን እንጂ ምን አለለም። እንኳን ልጆቻችንን አሁን ስናሳድግ እናት ይሄን በሰራችላሉ ባለን ነገር እንግዲህ በአገር ባህል ገብስ እናዘጋጃለን። የገንፎ ህል ምናምን ቂጣ እናዘጋጃለን። ባለን ነገር ዳቦ እንጋግራለን። ገንፎ ይባላል በአገር ባህል ገብስ ገንፎ እናገነፋለን። ቅቤት አለ በቅቤ ባለው ነገር በዚህ አሻሽለን እንጠቀማለን። ያው ማለት ቦታው ላይ ባለው ነገር ልክ ነው፣ በሚገኘው ነገር በጣም ደስ ይላል። እንግዲህ አሁን ያው ስሯችንም ስራው ተጀምሯል። ከዛ ባሻገር ከግብርናው ጠንክሮ መስራት ባሻገር ሲያነሱብኝ የነበረው የቤት አያያዝ፣ በተለይ ጤናዎች የሚያስተምሩት አለ የንጽህና አጠባበቅ ፓኬጆች። ከዛ አንጻር እንዴት ነው ትምህርቱ? ምን ያህል ጠቃሚ ነው? እናንተስ እየተገበራችሁት ነው ወይ? ያንቺን ህይወትና አንሳስኪ። አዎ በጣም እንጂ የከብትና የሰው ቦታ መለያያቱ በጣም ለጤንነት በጣም ጥሩ ነው። መለያ ግድ ነው። የሽንትቤት መጸዳጃችንን በየቦታው ማድረግ የለብንም። ሽንት ቤታችን መጸዳጃ በደንብ አስተካክለን በሱ መጠቀም አለብን። እና ይሄንን በተቻለን ነገር የተንከባከብን ጤናችንን የምንጠብቀው ራሳችንን። ኩሽናሽም እዚህ ነው በብዛት የምታበሲ እዚህም ነበረ ይች ግን ጭሷ ስለምታፈነኝ እያልኩኝ ጭሱ ሽሽት ውጭ ላይ ትሰራለች። በጣም ደስ ይላል። ቤቱንም እያየን ነበር፣ ቀን በአጋጣሚ መተን ተመልሰን ስለነበረ በደንብ በንጽህና የተያዘ ነው። እና ሰው የግድ ከተማ መኖር የለበትም በንጽህና ለመኖር እንደውም ገጠር የበለጠ ጥሩ አየር አለ። ታለ ዛሬ ዘመን ተሻሽሏል። ማንኛውም ነገር ማድረግ ትችላለ። የግድ ከተማ መግባት ብቻ አይጠበቅም። እንደዚሁ ካነሳ ነው። አሁን አየሩ በጣም ጥሩ ነው በኬ መልካም ምድሩ ጥሩ ነው። የማያበቅለው ነገር የለም። ሌላ ሌላውስ ነገር ተሟልቶለታል? ለምሳሌ ውሃ እንዴት ነው? ውሃላችሁ አለን? ያው ሩቅ ነው። ባህያ እናመጣለን እንጂ ሩቅ ነው። ስንት ደቂቃ ያስኬዳል? ቢያንስ ጤና ጣቢያውን ታውቃለህ? ጤና ጣቢያውን ትመጡ በዛ ነው። ትምህርት ቤት በትምህርት ቤት ሀይ ስኩል በላይ ነው። ሩቅ ባይባልም ከሃያ እስከ ሰላሳ ደቂቃ ሶስት አህያ ምናምን አሉ። በነሱ እያመጣን ልብሳችንን ቤት እናጥባለን። ዱርም አንሄድም ውሀ ፍለጋ ውሃ እንቸገርም? ከዛው ውጭስ፣ መብራት እናንሳ እስኪ። እንዴት ነው በኬላ ላይ ያለው የመብራት ሁኔታ? መብራት አሁን ደህና ነበር፣ ያው እንትኑ አሁን ተበላሽቶ ብንቀረ እንጂ መብራት ደህና ነው። መብራትም እየተጠቀምን ነው። እዚህም አሁን መብራት ገብቷል። አዎ፣ እነዚህ ሰፈሮች ጋር በመደዳ ማለት ሁሉም? አዎ፣ በዛ አካባቢ ሁሉም ገብቷል። በጣም ደስ ይላል። ከዛ ውጭ ለኮምቦልቻ ቅርብ ነው። ዛሬ እኛ ስንመጣ እንደውም አላወቅንም ነበረ እንደዚህ ቅርብ መሆኑንና በማንኛውም ሰዓት ባጃጅ አለ። አዎ አሁን ብትነሳ መግሪብ ብትነሳ እንደ ፈለግ ታገኛለህ። ወደ ኮምቦልቻ ከኮምቦልቻ መምጣት መምጣት ሆ ትችላላችሁ። እሺ በዚሁ አጋጣሚ እናንሳ። እናታችን ጎረቤት ይሆናል ብዬ አስባለሁ። ጉርብትና እንዴት ነው? ጉርብትና ምርጥ ነው። ደህና አድርገው ላይ ያዘው ለተዋወቀ፣ ያው ምን እናትና የልጅማት ወይ ምን ብዬ ንገርህ? ሁሉንም ያካተተ ነው። በክፉ በደጉ በችግርም በደስታም ጊዜ መጠያየቁ መረዳዳቱ፣ እንዴት ነው? በጣም ደስ ይላል። ጎረቤትማ ከሁሉም በላይ ተዘመድም